የሰው ገንዘብ አይፈልግምና ጌታ የእያንዳንዱን ገንዘባቸውን የገለበጠባቸውን የተበታተነባቸውን ገንዘብ በየቅርጫት በየቅርጫት ውስጥ በአምላክነቱ አስቀምጦላቸው ሐዋርያው ቅዱስ ጳውሎስም በቆሮንጦስ መልእክት ላይ እንደነገረ የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱን እግዚአብሔር ያፈርሰዋል። ያን ቤተ መቅደስ የእናንተ ሰውነት። እሱ ግን ስለ ቤተ መቅደሱ ሳይሆን ስለ ራሱ አካል በዕለተ ዓርብ ተሰቅሎ ሦስት መዓልት ሦስት ሌሊት በከርሰ መቃብር አድሮ ስለመነሳቱ ስለ ሰውነቱ ይናገራቸው ነበር። ምኲራብን ስናስብ ጌታ በዚህ በቤተ መቅደስ ተገኝቶ እነዛን ለዋጮችን ሲያባርር፣ የምንገነዘበው ዕለተ ዓርብ እየመጣ ነው። መከራው እየመጣ ነው። ሃሌሉያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለምን ሁሉ የሚገዛ የአባቶቻችን የአብርሃምና የይስሐቅ የያዕቆብ የጻድቃን አምላካቸው ሰማይና ምድርን ከአለሞቻቸው ጋር የፈጠረ በቃሉ ትእዛዝ ባር የገሠጻት የሚያስፈራውን የወሰነ ይህ ሁሉ በተመሰገነ ስሙ ነው። ኃይሉ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ ለክብሩ ከፍተኛነት ፍጻሜ የለውም። የክርስቶስ ቤተሰቦች፣ የድንግል ማርያም ወዳጆች፣ በየሁሉም ዓለማት ያላችሁ እግዚአብሔር አምላክ በቸርነት በምሕረት እንኳን ለ2017 ለሦስተኛው ሳምንት የምኲራብ ጾመ ሳምንት በሰላም ሁላችንም እንኳን አደረሰን። እንግዲህ የአብይ ጾምን ከጀመርን ይሄ እሁድ ሦስተኛ እሁድ ነው። ዘወረደን፣ ቅድስትን፣ ጾምን ዛሬ ላይ ምኲራብ ላይ ደርሰናል። እንግዲህ እንደ እግዚአብሔር ፈቃድ ይህንን ትምህርት አድምጠን ስንጨርስ አራት ነጥቦችን ማሰብ ግድ ይለናል። የመጀመሪያው የዐቢይ ጾም ሳምንታትን ስያሜ መሰየም ለምን አስፈለገ የሚለውን የተወሰነ መረዳት ያስፈልገናል። ሁለተኛው ይህ የያዝነው ሦስተኛው ሳምንት ምኲራብ ማለት ምን ማለት ነው የሚለውን ማወቅ አለብን። በሶስተኛ ደረጃ ምኩራብና ቤተ መቅደስ ወይም ቤተ ክርስቲያን ያላቸውን አንድነት መረዳት አለብን። በመጨረሻም ምኩራብ፣ ቤተ ክርስቲያን፣ ቤተ መቅደስ የተባለ የኛ ሰውነት መሆኑን መረዳት አለብን። እነዚህን አራት ነጥቦችን ዳሰን ትምህርታችንን እንቋጫለን። እንግዲህ የዐቢይ ጾም ስምንት ሳምንታቱን ስያሜ አባቶቻችን በየሳምንቱ ወስነውልን ስም ሰጥተውልን ለእኛ በስርዓት አስተላልፈውልናል። በጣም በሚደንቅ ሁኔታ ሁለት መሰረታዊ ሐሳቦችን ከእነዚህ ስያሜዎች እንረዳለን። የመጀመሪያው እያንዳንዱን ሳምንታት የምንጾመው ዓላማውን በወጉ በቅጡ እንድንረዳው ያደርጉናል። አባቶቻችን አበው ክብሪ ግባቸውና ዓለሙን ሳይከተሉት ዓለሙ እንዲከተላቸው አድርገው ለዓለሙ ፍኖት ቀዳጅ መሆናቸውን እንረዳለን። ዛሬ ማንኛውም ሀገር ይሁን ተቋም ይሁን የራሱ የሆነ አላማውን የሚገልጽበት መሪ ቃል አለው። በእንግሊዘኛው ሞቶ እንደሚሉት ማለት ነው። ለምሳሌ ሰሞኑን እንደሰማነው የአሜሪካ የመጀመሪያው ሞቶ አሜሪካ ፈርስት። እንግዲህ ከአሜሪካዊ ከአሜሪካ በላይ ምንም እንደሌለ አላማቸው እዚህ ላይ አስረውታል። አባቶቻችንም ቀድመው በመንፈስ ቅዱስ ተረድተው ዐቢይ ጾምን የጌታን ጾምን ስንጾም በዓላማ ዓላማውን ተረድተን እንድንጾመው ስያሜዎቹን ከታሪክ ጋር አቆራኝተው ሰርተውልናል ማለት ነው። በሦስተኛው ሳምንት በዚህ በምኲራብ ምኲራብ ስንል ስለ ምኲራብ ስለ ቤተ መቅደስ ስለ ቤተ ክርስቲያን ስለተባለው ስለ ራሳችንም ሰውነት እያሰብን እንድንጾም በዓላማ እንድንጾመው አሰርተውልናል ማለት ነው። በሁለተኛ ደረጃ ዓላማውን በወቁ በቅጡ የተረዳ አንድ ሰው ለዛ ዓላማ ተገቢውን ስራ ይሰራል ማለት ነው። ስለዚህም እነዚህን ስያሜዎች በስርዓቱና በወጉ ከተረዳናቸው በአግባቡ ተረድተን እንድንተገንብራቸው ስያሜዎቻቸው ይረዱናል ማለት ነው። ለምሳሌ ምኲራብን ስናስብ፣ ቤተክርስቲያንን ስናስብ ለቤተክርስቲያን ምን መስራት እንደሚገባን፣ ስለ ቤተክርስቲያን የራሳችንን ድርሻ የራሳችንን ሚና ምን እንደሆነ፣ በምን አይነት መንገድ ቤተክርስቲያንን ማገልገል እንደሚገባል። አባቶቻችን ቅዱሳን ይህን ስርዓት ሰርተው ለእኛ አበርክተውልናል። እግዚአብሔር አምላክ ለዘላለሙ ክብር ምስጋና ይድረሳቸው። ዛሬ እንደነዚህ አይነት አባቶች አንድ ቢኖረን፣ እንዲህ ዓለሙ ባይጫወትብን ነበር። እንግዲህ በዚህ በሦስተኛው ሳምንት የምናስበው ምኲራብ ከስሙ ስንነሳ ምኲራብ ማለት የአይሁድ የጸሎት ቤት ነው። ጥቅልል የብሉይ ኪዳን መጽሐፍት የሚነበቡበት፣ የበደለ ፍርድ የሚሰጥበት አደባባይ፣ ሕዝቡ የሚሰበስብበት፣ የኦሪት የሚቃጠለው መሥዋዕት የሚሠዋበት፣ በአጠቃላይ አምልኮተ እግዚአብሔር የሚፈጸምበት ቦታ ማለት ነው። ምኲራብ ምኲራብ በመጽሐፍ ቅዱስ ቤተ መቅደስ ወይም ቤተ ክርስቲያን ተብሎ ብዙ ቦታዎች ላይ ተተክቶ እናየዋለን። በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና እንደ ልማዱ በሰንበት ቀን ወደ ምኲራብ ገባ፣ ሊያነብም ተነሳ። የነብዩ የኢሳያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ እያለ ይቀጥላል። እንግዲህ ምኲራብ የተጠቀለሉ የብሉይ ኪዳን መጻሕፍት የሚተረተሩበት፣ የሚነበቡበት እግዚአብሔርና ሕዝብ የሚገናኙበት ቦታ መሆኑን እንረዳለን ማለት ነው። እንግዲህ ጌታ ከልጅነቱ ጀምሮ በሰንበት ቀን ወደ ምኵራብ የሚሄድ ልማድ እንደነበረው እንረዳለን። እንግዲህ ዛሬ ከጌታ የማንማረው ነገር የለምና ሁሉን ነገር ጌታ አረአያ ቤዛ ሆኖናልና እኛ ወደ ቤተ ክርስቲያን ወደ ቤተ መቅደስ በዕለተ ስምነት የመምጣት ልማድ እንዲኖረን ያጠይቃል ማለት ነው። እንግዲህ ስለ ምኩራብ ይህንን ከተረዳን ምኩራብ የተባለው ቤተ መቅደስ መሆኑን ካወቅን ይሄ ሳምንት ምኩራብ የተባለበትን ዋናውን የመጽሐፍ ቅዱስ መነሻ ቃል በቅዳሴም ወቅት የሚነበበው በዮሐንስ ወንጌል ምዕራፍ 2 ቁጥር 13 እስከ 22 ያለው ታሪክን ተንተርሶ ነው። እንግዲህ በዚህ ቅዱስ ዮሐንስ በጻፈልን ወንጌል ላይ አምላካችን መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከደቀ መዛሙርቱ ጋር ወደ ኢየሩሳሌም ሲወጣ እንመለከታለን። የአይሁድ ፋሲካ ቀርቦ ነበርና ኢየሱስም ወደ ኢየሩሳሌም ወጣ ይለናል። እንግዲህ ይቺ ፋሲካ ጌታ በመጀመሪያ ተአምር የሰራባት ስራ የሰራባት ፋሲካ ናት። ጌታ በአራተኛው ፋሲካ ነው የተሰቀለው። ጌታ ተጠመቀ። ከተጠመቀ በኋላ አልዋለም አላደረም ወደ ገዳመ ቆሮንቶስ አርባ ቀን አርባ መዓልት ሊጾም ሄዷል። ከዛ በኋላ ወደ ሞይለ ስብከቱ ከመውጣቱ በፊት በዚች በ ፋሲካ ላይ ነው እንግዲህ ይህንን ስራ የሰራው ማለት ነው። ወደ ቤተ መቅደስ መጣ። የአይሁድ ፋሲካ ቀርቦ ነበር። ኢየሩሳሌም ወደ ነበረው ወደ አይሁድ ቤተ መቅደስ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ቤተ መቅደሱን ሊጎበኝ መጣ። ሲመለከትም በቤተ መቅደሱ ውስጥ ከቤተ መቅደሱ ዓላማ ውጪ ቤተ መቅደሱን የገበያ ማዕከል አድርገውት እንመለከታለን። በሮችን፣ በጎችን፣ ዋኖሶችን፣ ርግቦችን ሲለዋወጡ ሲሸጡ፣ ሲቀበሉ፣ ሲሰጡ አምላካችን መድህን ዓለም ኢየሱስ ክርስቶስ ቤቱ የእግዚአብሔር ቤት የገበያ ማዕከል መሆኑን ሲያይ በዛን ወቅት በዛን ሰዓት በቤተ መቅደስ ውስጥ ያሉትን አጠቃላይ የገበያ ማዕከል ያደረጉትን ነጋዴውንም አይሁድንም በጅራፍ ከቤተ መቅደሱ አባሯቸዋል። እንግዲህ ልብ እንበል፣ የእግዚአብሔርን ቤተ መቅደስ ነው እግዚአብሔር እና ሕዝቡ የሚገናኙበትን ቤተ መቅደስ ነው የገበያ ማዕከል የንግድ ቦታ ያደረጉት። በዚህ የተነሳ በካህንነቱ በሥልጣኑ ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከቤተ መቅደስ እንዳስወጣቸው፣ ቤቴ የጸሎት ቤት ትባላለች እስመቅናተ ቤት ከበለ አኒ ትዕይር ቶሙ ለለይትእየሩከ ወቀጻይክዋ በጾም ለነፍስየ ቤቴ የጸሎት ቤት ትባላለች፣ እናንተ መነገጃ አደረጋችኋትን ብሎ፣ ቤቱ የጸሎት ቤት ምኩራ፣ የጸሎት ቤት ቤተ ክርስቲያን የጸሎት ቤት ቤተ እግዚአብሔር የጸሎት ቤት እንደሆነ ጌታችን መድህን ዓለም ኢየሱስ ክርስቶስ በዚህ ላይ ይህንን ነገር ሲያደርግ እንመለከታለን። እንግዲህ በአጭሩ ታሪኩን ይህን ይመስላል። እንደውም መጨረሻው አካባቢ አይሁድ ቀርበው በምንስ ምልክት በምንስ ሥልጣንህ ይህን ታደርጋለህ አንተ ማንህ? ብለው ሲጠይቁት እንመለከታለን። ጌታም ተአምራት በመስራት ሥልጣኑን በማሳየት እንግዲያውስ ይህንን የምታዩትን ቤተ መቅደስ አፍርሱትና እኔ በሦስተኛው ቀን አነሰዋለሁ ብለው ተአምራቱን ሲነግራቸው እንመለከታለን። አይሁድም አባቶቻችን አርባ ስድስት ዓመት ፈጅተው የሰሩትን ይህንን መቅደስ አንተ በሦስት ቀን እሰራዋለሁ ብለህ እንዴት ትናገረናለህ ብለው ሲከራከሩት መጽሐፉን መጨረሻ ላይ እሱ ግን ስለ ቤተ መቅደሱ ሳይሆን ስለ ራሱ አካል በዕለተ ዓርብ ተሰቅሎ ሦስት መዓልት ሦስት ሌሊት በከርሰ መቃብር አድሮ ስለመነሳቱ ስለ ሰውነቱ ይናገራቸው ነበር ብሎ ቅዱስ ዮሐንስ ሲዘጋው እንመለከታል። እንግዲህ ሁላችንም ምዕመናን፣ ምዕመናት ይህንን ጾም ይህንን ሳምንት በምንጾምበት ሰዓት ላይ ቅድስት ቤተ ክርስቲያን ከዚህ ከምኲራብ እኛ የምንረዳው ዓላማና ስራ አለን ማለት ነው። እስራኤል ዘነብስ የተባልን እኛ ጌታ ከሕይወት ወደ ሞት የሚሄድበትን ምዕመናን እኛ ከሲኦል ወደ ገነት፣ ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት የምንሄድበት መዋይለ ፍቅለቱ ዕለተ ዓርቡ እየተቃረበ ነው እያለን ምኵራብን ስናስብ ጌታ በዚህ በቤተ መቅደስ ተገኝቶ እነዛን ለዋጮችን ሲያባርር የምንገነዘበው ዕለተ ዓርብ እየመጣ ነው። መከራው እየመጣ ነው። በውስጣችን ያሉት እንደ ገበያ፣ እንደ ንግድ በውስጣችን የከተት ናቸው። የተለያዩ ሸቀቶች፣ በደሎች፣ ኃጢአቶች ኃጢአቶችን ከሰውነታችን ውስጥ ማራቅ እንደሚገባን ያጠይቀናል ማለት ነው። ልብ በሉ፣ ቤተ መቅደስ ገበያ አይደለም፣ የጸሎት ቤት ነው። በጅራፍ አስወጥቷቸዋል። ቤቱን የጸሎት ቤት አድርጓል። እኛም እንዲሁ ይሄ ቤተ መቅደስ የተባለ ሰውነታችን ዮሐንስ በመጨረሻው ስለ ቤተ መቅደሱ ሳይሆን ስለ ሰውነቱ ነው ሲናገር የነበረው እንዳለ፣ ሐዋርያው ቅዱስ ጳውሎስም በቆሮንቶስ መልእክት ላይ እንደነገረ የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱን እግዚአብሔር ያፈርሰዋል፣ ያን ቤተ መቅደስ የእናንተ ሰውነት ነው እንዳለ ሁሉ ቤተ መቅደስ የተባለውን ሰውነታችንን ከኃጢአት፣ ከበደል ወደ ጽድቅ፣ ወደ ንስሐ መመለስ እንደሚገባን በዚህ በሰሙነ ምኵራብ መረዳት ይገባናል። በዚህ ሳምንት በአምስቱ የምኵራብ ዕለታቶች ቤተ መቅደስ የተባለ ሰውነታችን ውስጥ ያሉትን ኃጢአቶች የምናወጣበት የምንደመሰስበት ሰሙነ ጾም ነው። አብዝቶ እየበሉ በመብል፣ በመጠጥ፣ በስካር የምኲራብን ሳምንት ዐቢይ ጾምን መጾም አይቻል። ኃጢአት እየሰራን እየበደልን እግዚአብሔርን ደስ የማያሰኝ ስራ እያደረግን በረከት ልንቀበል አንችልም። እንደውም ከበረከት ይልቅ መቅሰፍትን ልናመጣ እንችላለን። ስለሆነም ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ይህንን ቤተ መቅደስ አፍርሱት በሦስት ቀን እሰራዋለሁ ያለው እነሱም ታምራቱን ያዩ በወቅቱ አምነዋል። ምንድን ነው ተአምራቱ ያለን እንደሆነ የሰው ገንዘብ አይፈልግምና ጌታ የእያንዳንዱን ገንዘባቸውን የገለበጠባቸውን የተበታተነባቸውን ገንዘብ በየቅርጫት በየቅርጫት ውስጥ በአምላክነቱ አስቀምጦላቸው ልብ በሉ፣ በሉ ምእመና እኛም በዚህ በሰሙነ ምኲራብ በምንጾምበት ሰዓት ላይ በዓላማ፣ በስራ በውስጣችን ውስጥ ያሉትን እግዚአብሔርን ደስ የሚያሰኙ ኃጢአቶችን፣ በደሎችን ከኛ አስወግደን በተአምራቱ፣ በምሕረቱ የሚጎበኘን እግዚአብሔርን በማሰብ በንስሐ እግዚአብሔርን አብዝቶ በመቅረብ እጅግ ሰውነታችንን ለእግዚአብሔር በመስጠት አብዝተን በመጾም አብዝተን በመጸለይ ይህንን ምኲራብ ልናሳልፈው እንደሚገባ ያጠይቀናል። የአባቶቻችን አምላክ ኖ ለእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆይ። አሌሉያ